ቸር መምህር ሆይ የዘላለም ህይወትን ወርስ ዘንድ ምላድርግ ብሎ ጠየቀው። ኢየሱስም ስለምን ቸር ትለኛለህ ካንዱ ከእግዚአብሔር በቀር ማንም ቸር የለም የሚለው ጥቅስ ይብራራልን የሚል ጥያቄ መጥቷል። ጸጋና ሰላም ይብዛላችሁ። ወገኖቻችን እንደምን አላችሁ? እግዚአብሔር ይመስገን ሰላም ነኝ። ጥያቄ የመጣው ከእናንተ ከተመልካች ነው። ሼር ኮፕሊንክ እያደረጋችሁ ለሁሉም ሰው አድርሰው የቅዱስ ማርቆስ ወንጌል ምዕራፍ 10 ቁጥር 18 ላይ ና እንዲሁም በማርቆስ በሉቃስ ወንጌልም በማቴዎስ ወንጌልም ተጽፏል። ታሪኩ ማለት ነው። እንግዲህ ጠያቂው አካል የወይዘሮ በግዱን ቪዲዮና የአቶ ክሱን ቪዲዮም ጨምሮ እልክልኛል ማለት ነው። በግዱ እንደምታውቁት እንግዲህ በግድ ስሙኝ የምትል ሴት ናት። መጽሐፍ ቅዱስ የማይለውን ይላል። ሐዋርያት ጌታችን ኢየሱስ ክርስቶስን አላመለኩትም የምትል ሴትዮ ናት ማለት ነው። ስራ የፈታ ሁሉ በቲክቶክ እየወጣ ኑሮ የመረረው ሁሉ የሚናገረውን እየሰማችሁ መታወቅ የለባችሁም በእውነቱ ማለት ነው። አጋንንት ያደረበት ሰው ሌላም ሌላም ይናገራል ማለት ነው። ስለምን ቸር ትለኛለህ ለምን አለው ስንል ይህ ህግ አዋቂ ቸር ብሎ የጠራው ቸርነት የባህሪ ገንዘብ መሆኑን አውቆ፣ ወልደ ማርያም ወልደ አብ ወልደ ማርያም አምላኮ ሰብ መሆኑን አውቆ የዘላለም ህይወትን ኢየሱስ ክርስቶስ እንደሚሰጥ ትንሣኤና ህይወት እሱ እንደሆነ የህይወት ውሃ እሱ እንደሆነ የዓለም መድኃኒት እሱ እንደሆነ ስለ ዓለም ተሰቅሎ የሚሞተው እሱ እንደሆነ አውቆ አይደለም። ቸር መምህር ሆይ ብዬ ብጠራው፣ ውይ አንተም እኮ ቸር ነህ ይለኛል ብሎ ውዳሴ ከንቱን ፈልጎ የመመሰጋገን ጠባይ ያለበት ሰው ስለነበረ ይህንን አስቦና ፈልጎ ነበር ቸር መምህር ሆይ ብሎ የተናገረው ማለት ነው። የዚያን ጊዜ ጌታ ጋር ከነበሩት ሰዎች ለየት ያለ ትምህርት ያመጣ መስሎት ቸር መምህር ሆይ ብሎ አናገረው ማለት ነው። ጌታችን ኢየሱስ ክርስቶስ በልብ ያለን የሚያውቅ ልብ የደበቀውን ስለሚያቀ ስለምን ቸር ትለኛለህ? ቸር አንተም ቸር ነህ እንድልህ ስለምን በምላሹ ውዳሴ ከንቱ ፈልገህ ስለምን ቸር ትለኛለህ ነው ጥያቄው። አውቀኝ ገና ሳታውቀኝ፣ ወልደ አብ ወልደ ማርያም አምላክ ወሰን መሆኔን ሳታውቀኝ፣ የዘላለም ህይወት የምሰጥ እኔ እንደሆንኩ ሳታውቀኝ፣ እንዴት ቸር መምህር ሆይ ትለኛለህ? እንዴት ውዳሴ ከንቱ ፈልገህ ቸር ትለኛለህ ሲል፣ ስለምን ቸር ትለኛለህ አለው ማለት ነው። ስለዚህ ይህ ሰውዬ ውዳሴ ከንቱ ፈልጎ ሄዶ ጠየቀው። ጌታችንም ስለምን ቸር ትለኛለህ ብሎ መለሰለት ማለት ነው። የመለሰለት ሁለት መልስ ነው። ለልቡ ሀሳብም በአንደበት ብሎ ተናገረው ማለት የልቡ ሀሳብ ቸር ብለው ቸር ይለኛል የሚለው ነው ሀሳቡ። የአንደበቱ ደግሞ የዘላለም ሕይወትን ወርስ ዘንድ ምን ላድርግ የሚል ስለዚህ ለሁለቱም መለሰለት። ስለምን ቸር ትለኛለህ? ሳታውቀኝ አምላክ መሆኔን ሳታውቀኝ አምላክ መሆኔን ሳታውቅ ቸርነት የባህሪ ገንዘቤ መሆኔን ሳታውቅ እንዴት ቸር ትለኛለህ? እንዴት ውዳሴ ከንቱ ፈልገ መልሽሻን ተምኮ ቸር ነው እንደልና እንዳወድስ ፈልገ እንዴት ቸር ትለኛለህ አለው። ለልቡ ማለት ለአንደበቱስ ትእዛዛትን ጠብቅ አለ ያ ህግ አዋቂ ምን አለ? ማንኛውን ትእዛዝ አለው። አትግደል፣ አትስረቅ፣ አታመንዝር፣ እግዚአብሔርና አምልክ እናት አባትህን አክብር የሚሉትን አስሩ ትእዛዛት ተጠቀሰለት ማለት ነው። ይህ ሰውዬ በዚህ አላ በቃ ምን አለ ይህንማ፣ ከልጅነቴ ጀምሬ እጠብቃለሁ። ስለዚህ ጌታ ምን አለው? እንግዲያውስ ፍጹም ልትሆን የምትወድ ያለህን ሁሉ ሸጥና ተከተለኝ፣ ለዶች ጻተ ተከተለኝ አለው። የዛን ጊዜ እያዘነና እየተከዘ ሄደ፣ ፊቱም ጠቆረ ይላል። ምክንያቱም ሀብቱ በጣም ብዙ ስለነበረ ማለት ነው። የጠየቀው ከልቡ እንዳልነበርና ውዳሴ ከንቱ ፈልጎ እንደሆነ የጠየቀው እዚ ላይ እንረዳለን ማለት። ምክንያቱም ከልቡ ቢሆን ኑሮ የዘላለም ሕይወትን ፈልጎ ቢሆን ኑሮ የጠየቀው የጠየቀው ከልብ ከልቡ አመንጭቶ ቢሆን ኑሮ ያለህን ሽጥና ተከተለኝ ሲለው ፊቱን አጥቁሮና አዝኖ አይሄድም ነበር ማለት። ስለዚህ ውዳሴ ከንቱ ፈልጎና የተለየ ትምህርት አመጣሁን መስሎትኝ እንደዛ ብሎ ሲጠይቀውም፣ ቸር መምህር ሆይ ሲለው ወይ አንተም እኮ ቸር ነህ፣ ድሆችን ትመግባለህ፣ ባለሀብት እኮ ነህ አንተ ቸር መባል ይገባሃል የሚለው መስሎትኝ እነሆ እንደዛ ብሎ የጠየቀው እንጂ ቸርነት የባህሪ ገንዘቡ እንደሆነ አውቆ አልነበረም የጠየቀው ማለት ነው። ይህንን ይመስላል። ሸር ኮፕሊንክ እያደረጋችሁ ለሁሉም ሰው አድርሱ።